መጽሐፈ ሃውቱ እሱ በመጣደፍ እንሂድ ወዳልጋ ልጅቱ በመንቀፍ የለም ተረጋጋ። የእሷ ነቀፌታም አናዶት ዳግመኛ በዚህ ክፍለ ዘመን በሀያ አንደኛ በፍቅር ሰመመን አብሮ ካልተተኛ ፍቅርስ ፍቅር ነው ወይ? እጮኛስ እጮኛ አለና፣ በቁጭት በልህ በፉከራ ሲገሰግስ ሄዶ ከመጽሐፍ ተራ አየ ብዙ መጽሐፍ ብዙ አይነት ምርምር እንግሊዘኛቸው በሃውቱ ሚጀምር አንደኛው መጽሐፍ ያለ ዶሮ እንቁላል የምታገኝበት አስር ዘዴ ይላል። እሱን እልፍ ሲል ሳትማርኪ ማማር ሳትሻል ማሻሻል ሳትማር ማስተማር የምትችልበት 26 መላ እሱን እልፍ ሲል ድምፅህ ምን ቢያስጠላ ያለአንዳጅ ተሰጦ እንዲያው በመደዴ ድምፃዊ መሆኛ 17 ዘዴ አይኑ ከዚህ መጽሐፍ ወደ ሌላው ሲበር ገንዘብ በአቋራጭ ዝናን በአንድ ጀንበር የምታገኝበት መቶ ዘጠኝ መንገድ እሱን እልፍ ሲል ያለ ብር መነገድ፣ ያለ መሬት ማረስ፣ ያለ ድር መሸመን፣ ያለ ምንም ራስ በራስ መተማመን የሚሉ መጽሐፍትን በአንድ ሁለት እርምጃ እንደምንም አልፎ ያለ አንጃ ግራንጃ ሴትን ልጅ አጣድፎ ወደ አልጋ መውሰጃ የሚለውን መጽሐፍ ማለፍ ስላልቻለ ይሄኔ ነው መቆም አለና ቀጠለ። አይኑን ሳያሽ ገዝቶ ማንበቡን ቀጠለ። መጽሐፉም አለው በዚህ በዚህ መላ ልጅት ወደ ክፍል ከገባች በኋላ የጓጓ እንዳትመስል መስል የእሷን ጣፋጭ ገላ ያለ ምንም ጥድፊያ ያለ አንዳች መቋመጥ ፈንጠር በልና ከአልጋው ጫፍ ተቀመጥ። በመስኮት አሻግረህ ለአንድ ሁለት ደቂቃም ውጪውን አጢ ነው አይተህ ስታበቃም ዞረ ተመልከታት በደማቅ ፈገግታ። ልጅትም በልቧ ፈገግታ አይታ የአካላቴን ማማር የፊቴን ደምግባት ሊያሞግስ ነው ስትል፣ ጀንተልተል በልባት፣ ደምግባቷን ትተህ ትምህርቷን አንሳባት። ጥናቱስ እንዴት ነው ፈተና ውስጥ በላት። ከፍቅር የራቁ እንዲህ ያሉ ቃላት ከአንተ አፍ ስትሰማ ደንግጣ ልጅቱ፣ ማራኪና ቆንጆ አልሆንኩም በፊቱ ብላ ከማለቷ ያንተን ሰውነት ጣም የማግኘት አምሮቷ ይጨምራል በጣም። ይሄ ስልጡን መላ መጽሐፈ ሀውቱ እጁ ስለገባ ከነ ብልሃቱ፣ ትገቢያለሽ ሲላት በግ ሆና ልጅቱ ትእዛዙን ፈጸመች፣ ወደ ክፍል ገቡ። ድንቅ መጽሐፍ ነው አለ በሀሳቡ። በእርግጥም ያ መጽሐፍ ድንቅ ነው ከልቡ አለ፣ እሜ ጮኸለት ድንቅ ሳይኮሎጂ። ልጅቱም አንብባው መምጣቷ ከፋ እንጂ ልጅቱም አንበባው እሱ እንዳነበበው። የተማረ ይግደለኝ እንደሚሉት አበው ዕውቀት የሚመስል መልአከ ሞት ቀርቦት በሆነ ማንዋል የተሞላ ሮቦት ሲሆንባት ጊዜ ጉዱልየው ብላ ከገባበት ክፍል ከገባች በኋላ የመጣባትን ሳቅ እንደምንም ችላ አሁን ከእሷ አልጋ ላይ ገብቼ ቁጭ ስል ገላዬን ለመንካት የጓጓ እንዳይመስል መቀመጡ አይቀርም ከኔ ፈንጠር ብሎ ብላ ከማለቷ እንደ ፈንጣ ዘሎ ርቋት ቁጭ ይላል ካልጋው ጠርዝ ከጫፉ ፈንጠር ብለ ቁጭ በል እንዲል መጽሐፉ። የመጣባትን ሳቅ ዋጥ አርጋ እንደምንም ቅድመትን በያዋን ቀጠለች። አሁንም ከዚያም ከሱ ጋር እንደሌለው ቆጥሮ ውጭ ውጭ ሆነ ያለ በመስኮት አሻግሮ ብላ ከማሰቧ ያለችው መጭቀረ አይኖቹን በመስኮት እየወረወረ ውጭውን ባርምሞ ተመልክቶ አረፈው። አጢን ውጭ ውጭውን ተብሎ እንደ ተጻፈው እንደ ማጤን ቃጣው እንደ መመራመር። ሳቋን ዋጥ አድርጋ ሰዓቷን ታይ ጀመረ። ከዚያም በተመስጦ ለአንድ ሁለት ደቂቃ በመስኮት ውጪውን አጢኖ ሲያበቃ ድንገት ዞር ይልና የገላዬን መስህብ ያያል በፈገግታ እያለች ስታስብ አልተሳሳተችም፣ ያሰበችው ሆነ። በደማቅ ፈገግታ እንደተሸፈነ ከደም ግባቷ ላይ አይኑን አሳረፈው። እያት በፈገግታ ተብሎ እንደተጻፈው እንደምንም ሳቋን ዋጥ አርጋ ልጅቱ፣ ከዚያም እንደገና ፈገግ ባለፊቱ የትምህርቴን ነገር አይቀርም ማንሳቱ በማለት አፍ አፉን ስትመለከትም፣ እግዚአብሔር ያክብረው አላሳፈራትም፣ ጀንተል ተላለና ፈገግ ባለፊቱ ፊቷን እያጠና እንዴት ነው ትምህርቱ? እንዴት ነው ፈተና? እንዴት ነው ጥናቱ? የምትል ጥያቄ ፈትለቅ ካለች ካፉ ጠይቅ ትምህርቷን እንዲል መጽሐፉ ታገል ሰይፉ።